ሰላም አድማጮች፣ ወደ ታሪክ አምዳችን እንኳን ደህና መጣችሁ። ታላቁ አፄ ቴዎድሮስ የኢትዮጵያ ንጉሥ የመንፈስ ጥንካሬና የሥርዓት አባት ነበሩ። በጦር ሜዳ ድፍረትን ያደንቃሉ፣ በግንኙነት ግን ሥርዓትን ይበልጥ ያከብራሉ። ወሳኝ ውጊያ ሊገጥሙ ሲዘጋጁ ሰራዊቱ በድል መንፈስ እንዲናጥ ይፈልጋሉ። ሆኖም አንድ ደፋርና ፍጥነቱ የበዛ ፈረሰኛ የንጉሡን ግርማ ሞገስ በመርሳት ከመጠን በላይ በሆነ ትዕቢት ወደ ሜዳው ዘለቀ። ንጉሡ ቴዎድሮስ የዚህን ወጣት ድፍረት ሳያከስሙ ግን የሥርዓትና የትሕትናን ትልቅ ትምህርት በአንድ አጭርና ብልህ ቃል ሊሰጡት ወሰኑ። አሁን እንድትከታተሉን እንጋብዛለን። ንጉሡ የፈረሰኛውን ድፍረት ወደ ትሕትና የቀየሩበትንና የሰውነትን ታላቅነት ያስተማሩበትን አጭርና አስገራሚ ታሪክ እነሆ። አፄ ቴዎድሮስ ከጠላት ጋር ሊፋለሙ ሲሉ የጦር ሰራዊታቸው መንፈስ በጣም ከፍ እንዲል ይፈልጋሉ። አንድ ቀን ወሳኝ ወደሆነ የጦር ሜዳ ሊዘምቱ ሲዘጋጁ ከሩቅ የሚመጣ አንድ ፈረሰኛ ተመለከቱ። ይህ ፈረሰኛ የንጉሡን ግርማ ሞገስ ሳይፈራ በከፍተኛ ፍጥነት እየጋለበ በቀጥታ ወደ ንጉሡ መጣ። ፈረሰኛው ወዲያውኑ ፈረሱን ከንጉሡ ፊት አቁሞ ከፈረሱ ላይ ሳይወርድ በከፍተኛ ድምፅና በድፍረት ንጉሡን እንዲህ አላቸው። ንጉሥ ሆይ፣ ወደ ጦር ሜዳ ለመዝመዝ ዝግጁ ነኝ። እኔ ብቻዬን በፈረስ ላይ እንዳለው ጠላትን በምኑ ልበት አትኖና ድል አድርጌ ልመለስልህ እችላለሁ። ንጉሡ ፊታቸውን በመኮር መንፈረሰኛውን ተመለከቱ። በዙሪያው ያሉት የጦር አዛዦች ፈረሰኛው በድፍረቱ ምክንያት በንጉሡ ቁጣውን መገደሉ እንደማይቀር አሰቡ። ቴዎድሮስም ፈረሰኛውን ከላይ እስከታች በጥሞና ከተመለከቱ በኋላ በቀስታ ግን በሚሰማ ድምፅ ጠየቁት። በጣም ጥሩ አንተ በጣም ደፋርና ጠንካራ መሆንህን ተገንዝቤያለሁ። ግን ንገረኝ ያን ያህል ብርቱ ከሆንክ ለምን ከፈረስ ላይ ወርደህ ከሰገድክ በኋላ አታናግረኝም? ፈረሰኛው ደነገጠ ድፍረቱ ወይስ ሥርዓቱ ንጉሡን መልሰው እንዲህ አሉት ስማ ጠላትን ለማሸነፍ ድፍረት ጥሩ ነው ነገር ግን ንጉሥን ለማነጋገር ሥርዓት ያስፈልጋል የፈረስ ድፍረት እና የሰው ድፍረት የተለያዩ ናቸው ከዚያም ቴዎድሮስ ፈገግ አሉና ወደ ወደኋላው የጦር ሠራዊት እያመለከቱ በከፍተኛ ድምፅ እንዲህ የሚል ትእዛዝ ሰጡ እሺ ይህ ፈረሰኛ ሥርዓትን እስኪማር ድረስ ለጊዜው እግረኛ አድርጉት። አሁን ሂድና ከጦር ሰራዊቱ ጋር እግረኛ ሆነ ተሰለፍ። አንዴ መሬት ላይ ከቆምክ በኋላ በመሬት ላይ ያላችሁትን ሰዎች ታላቅነት ትማራለህ። የፈረሰኛው ድፍረት በአንድ ጊዜ ጠፋ። ፈረሱን ጥሎ እግረኛ ሆኖ ሜድ ሲጀምር መኳንንቱ ሁሉ በሳቅ ተናወጡ። ንጉሡም በአጭርና ብልህ ቃል ከፍተኛ ትምህርት ሰጡ። አዎ አፄ ቴዎድሮስም በዚህ አጭር ንግግር ታላቅ ትምህርት ሰጡ። የፈረሰኛውን ትዕቢት በቅጣት ሳይሆን በትምህርት ገሰጸው። በዙሪያው ለነበረው ሰራዊት ሁሉ ታላቅ የመሪነት ብልሃትን አሳዩ። ንጉሡ ያስተማሩት ትምህርት ግልጽ ነው። ጠላትን ለማሸነፍ ድፍረት ጥሩ ነው፣ ነገር ግን ንጉሥን ለማነጋገር ስርዓት ያስፈልጋል። በፈረስ ላይ ሆኖ ሥርዓትን የረሳ ሁሉ መሬት ላይ ወርዶ የትህትናን የሥርዓትንና የሰውነትን ታላቅነት መማር እንዳለበት አሳዩን። ይህ ነበር እንግዲህ ታላቁ መሪ አፄ ቴዎድሮስ ፈረሰኛው እግረኛ አድርገው ሥርዓትን ያስተማሩበት አጭር ግን ወሳኝ ታሪካቸው። ለዛሬ በዚህ አበቃን። ለዚህ የንጉሥ ቴዎድሮስ ጥበብ የተሞላበት ትምህርት ትኩረት ስለሰጡን ከልብ እናመሰግናለን። ለሌሎች ታሪካዊና አስተማሪ ትረካዎች ደግሞ ተከታተሉን። መልካም ጊዜ።